ሰላም እንዴት ናችሁ? ዛሬ እንግዲህ አዲስ ዩትዩብ ቻናል ነው ከፍቼ የመጣሁኝ። ሌላ ዩትዩብ ቻናል ያው እንደምታውቁት ኢትዮፋስት የሚል ዩትዩብ ቻናል አለኝ። እዛ ጋር አብዛኞቻችሁ እየተማራችሁ ነው፣ ፊደላቶችን ቆጥራችሁ ጨርሳችኋል። ቃላት እየመሰረትነን ነው፣ የተለያዩ ትላልቅ ምንባቦችን እያነበብን ነው። እዛ ጋ የቻናል ቤተሰብ የሆኑት አብዛኞቹ ማንበብ መጻፍ በደንብ ችለዋል። የሚማሩትም ኦንላይንም አስተምራለሁ። ኦንላይን የሚማሩትም ዩቲዩብ ቻናል የሚከታተሉትን በደንብ እየተለወጡበት እየተቀየሩ ስለሆነ፣ ምክንያቱም ኮመንት ላይ አመሰግናለሁ በደንብ ብዙ ነገር ተምሬያለሁ፣ እያሉ ስለሚጽፉልኝ ማለት ነው። ይሄኛውን ደግሞ ምንን ታሳቢ አድርጌ ነው ማለት ነው የከፈትኩት? አዳዲስ ተማሪዎች ሲመጡ፣ ፊደላት ወደኋላ ተመልሰው ማንበብ የሚችሉ ተማሪዎች ካሉ፣ ከሁለቱ እንትን እያሉ፣ እዚህ ጋ አሁን ከፊደል ጀምሬ ነው ከመጀመሪያው አንስቼ ቀስ አድርጌ ነው አንድ በአንድ ማሳያችሁ ማለት ነው። ስለዚህ ይሄ መጀመሪያ ቻናሌ ስለሆነ የዩቲዩብ ቻናሌ ስለሆነ ከእናንተ ጋር የሚጠበቀው ምንድን ነው? ዩቲዩቡ ሌላ ሰው እይታ እንዲያይልኝ ሳብስክራይብ ማድረግ፣ ለሌሎቹ ለጓደኞቻችሁ ሸር አድርጉ በጣም ጠቃሚ የሆነ ትምህርት ነው እየላችሁ መጠው በየለቱ በየጊዜው አመጣላችኋለሁ። ስለዚህ በየጊዜው የሚደርሳችሁን ቪዲዮ እንታነቡ ምን ታደርጋላችሁ ማለት ነው እናንተም ሳብስክራይብ ማድረግ ይጠበቅባቸዋል። ለጓደኞቻችሁ ሸር አድርጉ። ከዛ ዩቲዩብ ቻናል አብረን እየተማርን እየተማማርን እናሳድገዋለን ማለት ነው። ስለዚህ ይሄ መጀመሪያ ስለሆነ በደንብ አድርጌ አነብላችኋለሁ። ከእናንተ ጋር የሚጠበቀው በደንብ ማዳመጥ፣ ጥያቄ ካላችሁ ኮመንት ላይም ቢሆን ጻፉልኝ። ካልሆነ ስልኬም እዚህ ጋ አስቀምጨላችኋለሁ ስልኬን ያስቀመጥኩት አስተያየት እንድቀበል ኦንላይን የሚማር ተማሪ ካለው ኦንላይን የማስተምርበት ነው። ሌላ ዩቲዩብ ቻናልም ስላለኝ እዛ ጋር ያሉት አብዛኞቹ ያውቃሉ ህጉን ጥያቄ ሲኖራቸው ኮመንት ላይ ይጽፉልኛል። ይሄን ይሄን እቺን ፊደል እስቲ በደንብ አሳየን ምናምን ይላሉ። አንድ በአንድ እያሳየውን ስለምን ማለት ነው። ስለዚህ የተለያየ ነገር ካላችሁ ኮመንት ላይ ትጽፉልኛላችሁ። ካልሆነ ደግሞ ኮመንት ላይ እንኳን መጻፍ ካቃታችሁ ስልኩን እዚህ ጋር ታስቀ እንትን ትሉና ሪከርድ አድርጉል ዩቲዩብ ላይ አይሚን ኢሞ ኢሞ ላይ ዋትሳፕ ወይም ቴሌግራም ላይ ይሄ ትምህርቱ አሪፍ ነው። ስለዚህ በዚህኛው እንዲስተካከልልኝ ይህን እንደዚህ እንድታደርግልኝ እያላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሁለት ሀምሳ አንድ ሁለት ሀምሳ አንድ ዘጠኝ አስራ ስምንት ሰላሳ ሁለት ዜሮ ዜሮ አርባ ሁለት ልዝገመው ሁለት ሀምሳ አንድ ዘጠኝ አስራ ስምንት ሰላሳ ሁለት ዜሮ ዜሮ አርባ ሁለት በሚለው እየደወላችሁ መማር ትችላላችሁ ማለት ነው። አስተያየትም እቀበላለሁ። ትምህርትም መማር የምትፈልጉ ካላችሁ በተመቻችሁ ሰዓት ጠዋት፣ ማታ አልልም እናንተ። እኔ ቀኑን ሙሉ ስለማስተምር ስራዬ ይሄ ስለሆነ መማር ትችላላችሁ። እናንተ በሚመቻችሁ ሰዓት በቀን አንዳንድ ሰዓት ትማራላችሁ ማለት ነው። አሁን ገና ከመጀመሪያ ዩቲዩቡን ከመጀመሪ ከምጨቀጭቃችሁ፣ አሁን ቀጥታ ወዴት ነው የሚሄደው? ወደ ቪዲዮ ሊድ እና በደንብ አድጊ ያነባዋለሁ እኔ እናንተም በደንብ ቃላቶቹን በደንብ ቅርጻቸውን ድረስ መለየት ትችላላችሁ ማለት ነው። አሁን ወደ ዩቲዩብ አብረን ሂድ፣ ወደ ቪዲዮ ሀ ሁ ሂ ሃ ሄ ህ ሆ። ወደ ኋላ ልመልስላችሁ። ሀ ሁ ቅርታ፣ ሆ ህ ሄ ሀ

ሉ ለ ለ ሉ ሊ ላ ሌ ል ሎ። ሶስተኛ ጋ ስንመጣ ሃ ነው። ልክ እንደ መጀመሪያዋ ሁሉችም አሁን ሃ ነው የምትባለው። ይሄኛው ሀሌት ውሃ ይባላል። ይሄኛው ሃሌት ውሃ ይባላል። ይሄኛው ደግሞ ሀመር ውሃ፣ ባለ ሶስት እግሩ ሃመር ውሃ ነው የሚባለው ማለት ነው። ይሄ በሶስት እግር የቆማ አይደል? ሃመር ውሃ ይባላል። ይሄኛው ደግሞ ማን ይባላል ማለት ነው? ሀሌት ውሃ

እሬ እራ እሪ እሩ እረ እረ እሩ እሪ እራ እሬ እር እሮ ይሆናል ማለት ነው። እናንተ በደንብ አድርጋችሁ ፊደላቶቹ መለየት ከምንም በላይ ከምንም በላይ እናንተ ፊደላቶቹ ቅርጻቸውን መለየት አስፈላጊ ነው። የመጀመሪያ ፊደላቱን አንብቦ መጨረስ አንብቦ መጨረስ ስላችሁ ሀ ሁ ሂ ሀ ሄ ህ ሆ ልክ ሰባቱንም እንደዚህ ማንበብ መቻል ይጠበቅባችኋል ማለት ነው። እየደጋገማችሁ ቪዲዮውን ስታዩት ይገባችኋል። ሁለተኛ ደግሞ ቅርጻቸው ለምሳሌ ች ሀ ና ሁ ልዩነታቸው ምንድን ነው ካልነን፣ ሁ እዚች ጋ ምን አላት ማለት ነው ጎኗ ጋ ቅጥላት፣ ሂ እግሯ ጋ ሀ ወደታቸው ይሆናል። ሄ ምን ይሆናል ማለት ነው እግሯ ጋ ቀለበት። ህ እዚች ሸፈፍ ያለች ናት ማለት ነው። መጀመሪያ ጎኗ ከላይ ሆ ስንል ጭንቅላቱ ጋር ቀለበት። ልክ ቅርጹን መለየት ጠበቅባቸዋል ማለት ነው። ስለዚህ አንዴ በደንብ ላንብብላችሁ። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ እረ እሩ እሪ እራ እሬ እር እሮ ይሆናል ማለት ነው። ከእናንተ የሚጠበቀው በደንብ እኔ በደንብ እንዲሁ እንዲህ እንዲህ ያደረኩኝ አመጣላችኋለሁ። ሳብስክራይብ አድርጉ፣ ሸር አድርጉ። በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ለዛሬ ይበቃኛል። አመሰግናለሁ። ቻ